ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ለሞላው የክርስትና እምነት ተከታዮች እንኳን ለአቢጾን በሰላም አደረሳችሁ፣ አደረሰን። በዓሉ የሰላም የፍቅር የአንድነት ያደርግልን። ዋው! ሀይምዬ ብሩኬ፣ አቤት ውበት እንኳን አደረሳችሁ የኛ እንቆች የሚደው ድምቀት ሁል ጊዜም ሽብርቅርቅርቅርቅ ቅቤልን ሀይምዬ የኔናት እንዴት እንደምታምር የኔ የሴት ወይዘሮ ከሸበለዋ ጋር ከንጉሷ ጋር ደምቃ አምራ አብባ ፍክታ መታልናለ ማለት ነው። በዓሉ የሰላም ያደርግላችሁ። ቀጣይ ዓመት ደግሞ ከልጃችሁ ጋራ ልመርቅ እንዲ፣ ውዶቼ ከልጆቻችሁ ጋር ደምቃችሁና አብራችሁ የምትመጡበት ቀን እንጠብቃለን። ቀጣይ ዓመት ማለት ነው። መብቴ ነው፣ እኔ ውዶቼ። ምኝ መልካም ምኞት ጥሩ ነው እና እኛ ደግሞ በሰው ሀገር ያለን፣ በሰው ሀገር ላይ የምትኖሩ በዓልን የምታከብሩ፣ በዓሉ መልካም በዓል ይሆንላችሁ። እኛ ደግሞ ቀጣይ ዓመት ሀገራችን ገብተን በዓሉን ከቤተሰብ ጋር የምናከብር ያድርገን። በዛ አጋጣሚ ማለት እፈልጋለሁኝ።